ጤና ይስጥልን። የዕለቱን የቦረና ባሬንቱ ዜና ይዘን ቀርበናል። ከዜናዎቹ ጋር እጃለን መቃሰ። የኦሮሞ ነጻነት ግንባር ኦነግ ፊንፊኔ የሚገኘው ዋና ቢሮው ከአራት ዓመት በኋላ መመለሱን አስታወቀ። በምስራቅ ሸዋ በአምልኮ ላይ የነበሩ ስድስት ሰዎች በመንግሥት ታጣቂዎች ተገደሉ። በኦሮሚያ ክልል ሞትና እስራት ተጠናክረው መቀጠሉን ነዋሪዎች ተናገሩ፣ የሚሉ አዳዲስ ዜናዎች ይዘናል ከእኛ ጋር የኦሮሞ ነጻነት ግንባር ኦነግ ፊንፊኔ የሚገኘው ዋና ቢሮው ከአራት ዓመት በኋላ መመለሱን አስታወቀ። በአጠቃላይ ኦሮሞዎች ዘንድ ተቀባይነትን የተጎናጸፈው የኦሮሞ ነጻነት ግንባር ኦነግ ከ2012 ዓ.ም ጀምሮ ተዘግቶበት የነበረው እና በፊንፊኔ ጉለሌ የሚገኘው ዋና መስሪያ ቤቱ ሰኔ 2 2017 ዓ.ም እንደተመለሰለት ትናንት ባወጣው መግለጫ አስታውቋል። የመስሪያ ቤቱ መመለስን አስመልክቶ የተለያዩ አካላት ማለትም የፖለቲካ ፓርቲዎች ምክር ቤት፣ የኢትዮጵያ ምርጫ ቦርድ፣ የግንባሩ አባላት እና ደጋፊዎች እንዲሁም ሌሎች ባለድርሻ አካላት ላደረጉት አስተዋጽኦ አመስግነዋል። በተጨማሪም የኦሮሞ ነፃነት ግንባር ህዝብ ግንኙነት ኃላፊ የሆኑት አቶ ለሚ ገመቹ ለቦረና ባሬንቱ ቻነል ኦሮምኛ ዝግጅት ክፍል እንደገለጹት ግባችን ለሰፊው የኦሮሞ ህዝብ ተጨባጭ ስራዎችን መስራት ነው ሲሉ ተናግረዋል። አያይዘውም ድርጅቱ ከሁለት መቶ አስር በላይ ቢሮዎች እንዳሉት ጠቅሶ አሁን ላይ ከየሀገራቱ ተዘግቶ እንዳሉ እና ይከፈታሉ የሚል ተስፋ እንዳላቸውም አብራርተዋል። ባካት ጅረሙ ጀልቀበ dhaabii hoogganni ለኦሮሞ ሕዝብ መብት ጥያቄ የማይደራደረው ኦነግ ከኦሮሚያ አልፎ ለሌሎች ክልሎች ብሎም በዓለም ደረጃ ልምድ ሲያካፍል እንደነበረ ገልጸው አሁንም ከግንባሩ ጋር ለመሰለፍ ብሎም ለመስራት ፍላጎት ያላቸው አካላት መቀላቀል እንደሚችሉ ገልጸዋል። በመጨረሻም ጠንካራ የፖለቲካ አደረጃጀት እንዲፈጠርና የህዝቡን ችግር ከስር መሰረቱ የሚያጠፋ እንዲሁም ጠንካራ ማህበረሰብን የሚፈጥር እንዲሆን የግንባሩ አቋሞችን በመከታተል እና በመፈጸም ብሎም አብሮ በመሰለፍ የአፍሪካ ቀንድ ሰላም አምባሳደር የሆነውን ከኦሮሞ ነፃነት ግንባር ኦነግ ጋር በመሆን ሰፊ ስራ መስራት ይጠበቅባቸዋል ሲሉ አቶ ለሚ ገመቹ ጥሪያቸውን አስተላልፈዋል። በምስራቅ ሸዋ በአምልኮ ላይ የነበሩ ስድስት ሰዎች በመንግስት ታጣቂዎች ተገደሉ። በትላንትናው ዕለት በምስራቅ ሸዋ ዞን ሰደን ሰወዶ ደጪ ተብሎ በሚጠራው አካባቢ የዋቅ የፈታ እምነት ተከታዮች ላይ ከባድ ጉዳት በመንግስት ታጣቂ ኃይላት መድረሱን እና የስድስት ሰዎች ህይወት ማለፉን ቤተ እምነቱ የሀዘን መግለጫ አውጥተዋል። በሰኔ 1 2017 ዓ.ም ከቀኑ 8 ሰዓት አካባቢ ከአምልኮ አደራሽ በመውጣት ላይ እያሉ ተይዞ ለአንጋኖ ወረዳ ልዩ ስሙ ሞጎሮ በሚባለው ስፍራ ስድስት የዋቂ ፈታ አባላት መንግስት ባሰማራቸው ወታደሮች በአንድ ቦታ መረሸናቸው መግለጫው አትተዋል። እንደ ቤተ እምነቱ የሀዘን መግለጫ የስድስት ሰዎች ስም ዝርዝር ተካቷል። ይህም ደጉ ጂዳ፣ ለሚሰማሩ፣ አቡ ሻኔ። በሻዳ አዲ ኩማጉታ እና ጉርሜሳ ተሾመ የሚባሉ ግለሰቦች እንደሚገኝበትም አብራርተዋል። የሚመለከተው አካልም የሃይማኖት እኩልነትን አስተዋጽኦ ውስጥ በማስገባት ፍትህ እንዲሰጥ እምነቱ ጠይቋል። በኦሮሚያ ክልል ሞትና እስራት ተጠናክሮ መቀጠሉን ነዋሪዎች ለቦረና ባሬንቱ ቻነል ተናገሩ። በጅማ ከተማ አስተዳደር ጊጂ ጉድሩ ልዩ ቦታው አጂፕ ተብሎ በሚጠራው አካባቢ ከቀኑ ሰባት ሰዓት ረታ ለበታ የሚባል አንድ ወጣት በመንግስት ታጣቂዎች መገደሉን ምንጮቻችን ገልጸዋል። ወጣቱ በሹፍርና ቤተሰቦቹን የሚያስተዳድርና ሰላማዊ ሰው መሆኑን ገልጾ በወቅቱም በስራ ላይ እያለ ጥፋት ሳይገኝበት ገሎ ቆሻሻ ስፍራ ላይ እንደተጣለም አብራርተዋል። በተያያዘም በኦሮሚያ ቡኖ በደሌ ዲጋ ወረዳ በብልጽግና መንግስት የተሰማሩ ካድሬዎች ሰላማዊ ሰዎች ላይ እስራት እና እንግልት እየፈጸሙ መሆናቸውንም ሌላኛው ምንጫችን ተናግረዋል። የኦሮሞ ነፃነት ሰራዊት ደጋፊዎች ናችሁ በማለት በየጊዜው ነዋሪዎቹ እንደሚታሰሩ እና ሌሎች እስራቱን ሸሽቶ ከአካባቢው ለቆ እየወጡ እንዳሉ ምንጫችን ተናግረዋል። ከቤኒሻንጉል ጉሙዝ የወጡ ታጣቂዎች ኦሮሚያ ላይ ጥቃት ፈጽመዋል ሲሉ ነዋሪዎች ቅሬታቸውን አሰሙ። ባለፉት ቀናት ከቤኒሻንጉል ጉሙዝ ክልል የወጡ ታጣቂዎች በምዕራብ ኦሮሚያ ክልል ሳሲጋ ወረዳን ጨምሮ ሌሎች አካባቢዎች ላይ ጥቃት ማድረሳቸው እንዲሁም ነዋሪዎች ቤት ንብረታቸውን ጥሎ መፈናቀላቸው ስሙ እንዳይጠቀስ የጠየቀው ምንጫችን ለቦረና ባሬንቱ ቻነል ዜና ዝግጅት ክፍል ተናግረዋል። ከአካባቢው ከአስር ሺህ በላይ ሰዎች መፈናቀላቸው መፈናቀላቸውና አሁን ላይ በተለያዩ ተቋማት ውስጥ ተጠልሎ እንዳሉም ገልጸዋል። ለተጎጂዎችም የመንግስታቱ ድርጅት የእርዳታ ማስተባበሪያ ተቋም ኦቻን ጨምሮ ሌሎች ድርጅቶች እርዳታ እያደረጉላቸው መሆኑን ገልጾ ተጨማሪ የተለያዩ ድጋፎች እንደሚያስፈልጋቸው ሌላኛው ምንጫችን አስረድተዋል። ተደራጅተው የመኖሪያ ቤት መሬት የተሰጣቸው የመንግስት ሰራተኞች መሬቱን መቀማታቸውን ተናገሩ። በፊንፊኔ ከተማና አካባቢያ የሚሰሩ የመንግስት ሰራተኞች 2008 ዓ.ም በሸገር ከተማ አስተዳደር ገላን ከተማ በተለምዶ አንድ ወደ ተብሎ በሚጠራው አካባቢ የመኖሪያ ቤት መሬት እንደተሰጣቸው ተናግረዋል። የመኖሪያ ቤት ፍቃድና መሬት ሲሰጣቸው የመሬት ካሳና ለመሬት ሊዝ ሰላሳ ስምንት ሺህ ሰባት መቶ ብር በመክፈል መሆኑን ገልጾ ለመንግስት በጊዜው መሰረት ግብር ሲከፍሉ እንደነበርም አብራርተዋል። ሆኖም የሸገር ከተማ አስተዳደር በፊት የተሰጠንን መሬት ለልማት ተፈላጊ ነው በማለት የለምትክ ቦታዎች እየወሰደብን ነው ሲሉ ቅሬታቸውን አሰምተዋል። በተጨማሪም እኛ የቤተሰብ አስተዳዳሪዎች ነን፣ ልጆች ይዘን ወዴት እንሂድ? የአምስት ቀን ጊዜ ገደብ ሰጡን፣ ለማን አቤት እንደሚባልም ግራ ገብቶናል ሲሉ ምሬታቸውን ተናግረዋል። በመጨረሻም የሸገር ከተማ አስተዳደር ጽህፈት ቤት በጉዳዩ ዙሪያ ምላሽ መስጠት ፈቃደኛ አለመሆኑን ቦረና ባሬንቱ ቻነል ለማረጋገጥ ችለዋል። አድማጮቻችን፣ የዕለቱን ዜናዎች በዚህ ያጠናቀናል። በሌሎች አዳዲስ መረጃዎች እስክንገናኝ ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን አሳዩ።